ምክንያት የህዝባችን ብሶት የወለደው ጀግናው የኢህአደግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ቦታ ጥሮታል። ሰላም ጤና ስጥልን፣ እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። በዛሬው የይህም ነበር መሰናዷችንም ቀኑን አስመልክተን ስለ ግንቦት ሃያ 1983 እናወራለን። ግንቦታያ 1983 ዓ.ም አዲስ አበባ ምን ትመስል ነበረ? በተለይም ደግሞ በቤተ መንግሥት አካባቢ ያሉ ነዋሪዎች እንዴት አድርገው ለውጡን ተቀበሉት? በለንደን ስለነበረው ድርድርና በወቅቱ የነበረው የኢትዮጵያ ጦር ሰራዊት አሳዛኝ ብተናም ከግንቦታያ ጋር የተያያዙ ሌሎች ጉዳዮችንም የምናነሳ ይሆናል። እንዴት ነው እናንተ፣ 1983 ዓ ምትን በደንብ ታስታውሱታላችሁ? የት ነበራችሁ? በምን አይነት ሁኔታ ውስጥ ነበራችሁ? ብታጋሩን ደስ ይለናል። ለትውስታ የምትነግሩን ማንኛውም ከግንቦት ሀያ ጋ የተያያዘ ሀሳብ ካላችሁ ኮሜንት ስር ልታስቀምጡልን ትችላላችሁ። እስከ መሰናዷችን ፍጻሜ ድረስ አብራችሁ እንድትቆዩ ነው የምንጋብዘው። ቻናላችንንም ሰብስክራይብ፣ ሼር፣ ላይክ እንድታደርጉ በአክብሮት እንጠይቃለን። ግንቦት ሀያ 1983 ቀኑ በጣም ብሩህ ነበር። አዲስ አበባ እንዳሁኑ ሳትሆን በጣም ህዝብ ያልበዛባት ነበረች። ቀኑም ዕለተ ማክሰኞ ነበር። የጥይት ሩምታው ከዚህ ከዚያ ይጮኋል። አዲስ አበባ በቃ አለቀላት ተብሎ ህዝቡ ቤቱን ዘግቶ ቁጭ ብሏል። ህዝቡ በደርግ ወያኔዎች ሰው በላናቸው ናቸው ስለተባለ፣ ካሁን ካሁን ወያኔ በላን እያለ ፈርቷል። የወያኔ ወታደሮች ወደ ቤተ መንግሥት መስመር ዘርግተው እየሄዱ ይገኛሉ። ቤተ መንግሥት አካባቢ ግን አንድ አካል ጉዳተኛ የሆነ የደርግ ወታደር ብቻውን በታንኮኖ እየተዋጋ አላስደርስ ብሏቸዋል። በዚህ ቅጽበት የእኛ ቤት እንደ ቀሪዎቹ የአካባቢው ቤቶች ሁሉ በሽብርና በድንጋጤ ተተራምሷል። ከተኩሱ ሌላ የሚሰማኝ ድምፅ ማዘርና ፋዘር አንተ ልጅ አርፈህ ቁጭ በል አትንቀዥቀዥ ብለው የሚያወጡት በተደጋጋሚ ድምፅ ነበር። የጥይት ሩምታ በሚያሰማው ድምፅ እየተደናገጠች ማዘር አሁንም አሁንም ወይኔ ልጅን እያለች እያቀፈችኝ በነበረበት ሰዓት ድንገት የቤታችን በር በደንብ ተደርጎ ተንኳኳ። እናቴ ፈራ ተባ እያለች ማነው አለች። ክፈቺ የሚል ድምፅ ከውጭ ይሰማል። ፋዘርም ከውስጥ ሆኖ ማን ነው ማን ነው ይላል። እኔኔን ክፈቱ አለ ውጭ የቆመው የሚያስፈራ ድምፅ ያለው ሰውዬ እኔኔን ክፈቱ ደገመ በሩ እንደሌላው ቀን ወዲያው አልተከፈተም በሩ ከመከፈቱ በፊት እኔ ወደ በሩ ሄጄ በቀዳዳ አይትሳደርግ በጀርባው ቦምቤ ታጠቀ ጸጉሩን ያንጨባረረ መሳሪያውን አቀባብሎ የያዘ የወያኔ ወታደር በራችን ላይ ቆሟል ወያኔ ነው በቃል ይገሉን ነው በቃልን ሞት ነው እያለን ስንዋከብ በሩ ከቀደመው በባሰ ኃይል በጣም ተንኳኳ ያኔ ፋዘር በሩን ሄዶ ሲከፍተው በር ላይ የቆመው የወያኔ ወታደር እንዴት ናችሁ አለ ደህናነን አለ ፋዘር። ወታደሩ እህቴ እህት አለም የት ነች ብሎ ያልጠበቅነውን አስገራሚ ጥያቄ ጠየቀ። እናቴም ድምፁን ስትሰማ እንዴ ማነ እያለች ጠጋ ብላ ስታየው እኔ እኮ ነኝ እህት አለም እኔ ነኝ ወንድምሽ ነኝ ብሎ አረፈው። የዛኔ ማዘር ከድንጋጤ የተነሳ እየተንዘፈዘፈች ከማልቀስ ሌላ የምታደርገው ጠፋት። ከፊት ለፊታችን ታጥቆ የቆመውና የወያኔ ወታደሮ ነው የመጣው ወንድሟ ነበር። ከዓመታት በፊት የደርግ ወታደር ሆኖ ወያኔ ሊዋጋ ሄደ ነበር። ማዘርም በመከላከያ ሚኒስቴር ሞቷል ተብላ ተረድታ፣ የሴት ዕድር፣ ትልቁ ዕድር፣ ትንሹ ዕድር ገንዘብ ተቀብላ ወንድሟ እንደ ሞታ ምና አልቅሳ እርሟን አውጥታ ነበር። ነብሱን ይማረውና ሰሞኑን እመጣለሁ በቃ ሰላም አሉ ብሎ ወያኔ ወንድሟ ባለንበት ጥሎን ሄዶ ነበር። በዚህ መሃል ነበር እኔ ወደ ውጭ ወጥቼ በዛ በጨቅላ ውድሜ ታንክ ከታንክ ጋር ሲዋጋ ላይቭ የተመለከትኩት። ወያኔዎችም ዓላማቸውን አሳክተው ወደ ከሰዓት አካባቢ ሙሉ በሙሉ የአራት ኪሎ ቤተ መንግስትን ከተቆጣጠሩ በኋላ ሁሉም ነገር ጸጥ ረጭ አለ። ተኩሱ ቆሞ ጸጥታ ሲነግስ ተመስገን ተመስገን የሚል የእናቶች ድምፅ በየቦታው መሰማት ጀመረ። ኢትዮጵያንም ለሰባት ቀን ሲመሩ የነበሩት ፕሬዚዳንት ጀኔራል ተስፋዬ ገብረ ኪዳንም ጣሊያን ኢምባሲ ገብተው ጥገኝነት ጠየቁ ተባለ። መንግስቷ መለጠ በመርፌ ቀዳዳ ለገሰም ተያዘ አህያ ሲነዳ ሌላ የተባለ ነገር ነው። ግንቦት 20 1983 ዓ ም በመጣ ቁጥር በዕለቱ የተነሳ አንድ ፎቶግራፍ በማኅበራዊ ሚዲያ ሲጋራ ይውላል። የህወሓት ሊቀመንበር መለስ ዜናዊና የደህንነቱ ሹም ክንፈ ገብረ መድን ወደ ጊዮን ሆቴል ሲገቡ የሚያሳይ ፎቶግራፍ ነው። አብሯቸው የሚሊተሪ ዩኒፎርም ለብሶ የሚታየው ደግሞ የቀድሞ ጦር ደርግ መኮንን የነበረው ኮሎኔል አስራት ነው። ኮሎኔል አስራት በህወሀ ከተማረከ በኋላ ከኢህአዲግ ጋር ተሰልፎ በብሔራዊ መረጃና ደህንነት መምሪያ ኃላፊነት ደረጃ የሰራ ሰው ነበረ። በኋላም የግርማዊ አፄ ኃይለስላሴ አስክሬን ከተቀበረበት የኮሎኔል መንግስቱ ኃይለማርያም ጽሕፈት ቤት ለማውጣት የተዋቀረውን ግብረ ኃይል ያስተባበረ ነበር። አብዮት ልጇን ትበላለችና ኮሎኔል አስራት የቀይ ሽብር ተዋናይ ነበር ተብሎ ወደ ወህኒ ቤት የወረደ ሲሆን በወህኒ ቤትም እያለ በህመም ምክንያት ከዚህ ዓለም በሞት የተለየ መሆኑ ታውቋል። የደህንነት ሹም የነበረውም ክንፈ ገብረ መድን በሌላው የህወሀት ታጋይ ሻለቃ ፀሐዬ ወልደ ስላሴ በጥይት ተደብድቦ ተገሏል። የህወሀት መሪ የነበረው ለገሰ ዜናዊ በኋላ መለስ ዜናዊም አመራርነቱን እንደጨበጠ በአምሳ ሰባት ዓመቱ በሞት ተለይቷል። ግንቦታ 191983 ምሽት ለ20 አጥቢያ የኢህአዲግ ሊቀመንበር የነበሩት አቶ መለስ ዜናዊም ጦራቸው አዲስ አበባን እንዲቆጣጠር ትእዛዝ ሰጡ። በአዲስ አበባ ዙሪያ የነበረው የኢህአዲግ ጦርም በወቅቱ የህወሀት ወታደራዊ አመራሮች ትእዛዝ ከሌሊቱ 8 ሰዓት ጀምሮ ወደ አዲስ አበባ መግባት ጀመረ። ግንቦታ 2ያ 1983 ዓ ም ከጠዋቱ አንድ ሰዓት አካባቢ አንድ የኢህአዲግ ታጋይ ከኢትዮጵያ ድምፅ ብሔራዊ አገልግሎት የዘመናት የህዝብ ብሶት የወለደው ጀግናው የኢህአዲግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ሕዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓ ም የሚል ድምፅ አሰማ። የደርግ መንግሥት መውደቅ፣ የኢህአዲግ መንግሥት መጽደቅ ይፋ ሆነ። የዛሬ 34 ዓመት በቀረብኝ ኖሮ ለምን በላሁት አያ በቅሎ የለ ሰኔና ግንቦት የግንቦቱ ባሰ አረም በዝቶበት። የአመቱ ዘጠነኛ ወር የሆነው ወርሃ ግንቦት ሞቃታማ አየርና ኃይለኛ ንፋስ የበዛበት ወር ነው። አሁን አሁን እየቀረ ሄደ እንጂ በአየሩ ምክንያትና በዚህ ወር ከተፈጠሩ መጥፎ አጋጣሚዎች ጋር በማያያዝና በገደ ቢስነት በመፈረጅ በተለይ በመሃል ሀገር ጋብቻ የማይፈጸምበት ወር ነበር። ታሪክን መለስ ብለን ስናይ የውጫሌ ውል የተፈረመው በግንቦት ወር ነበር። ለንግስና ያልበቁት ልጅ እያሱ ምንሊክ የተሾሙትን በዚህ ወር ሲሆን ልዑል መኮንን ኃይለ ሥላሴ በደረሰባቸው የመኪና አደጋ ከዚህ ዓለም በሞት የተለዩት በግንቦት 1949 ዓ.ም ተምረት ነበር። ኮሎኔል መንግስቱ ኃይለማርያም የተወለዱት ግንቦት 19 ሲሆን መፈንቅለ መንግስት የተሞከረባቸው ግንቦት 8 ቀን ሆኖ፣ ግንቦት 13 1983 ደግሞ ሀገራቸውን ጥለው ተሰደዱ። ግንቦት 11 1982 ዓ ም 12 ከፍተኛ ጀነራሎች ተገደሉ። ግንቦት 20 1983 ኢህአዲግ አዲስ አበባን ተቆጣጠረ። የኮሎኔል መንግስቱን ስልጣን የነጠቁት መለስ ዜናዊ የተወለዱት ግንቦት አንድ ነበር። ግንቦት ሰባት በኢትዮጵያ የብዙሃን ፓርቲ ምርጫ ተካሄደ። በዚህ መነሻ በርካታ ወጣቶች በአደባባይ ተረሸኑ፣ በሺዎች የሚቆጠሩ ታሰሩ፣ የተቃዋሚ ፓርቲ አመራሮችም ዘብጥ እያወረዱ ግንቦት 18 1999 በደርግ ከፍተኛ አመራር አባላት ላይ ወያኔ ባቋቋመው ፍርድ ቤት ሞት ተፈረደባቸው። ግንቦት 24 2003 የሞት ፍርዱ ወደ እድሜ ልክ እስራት ተለወጠ። ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ ብለው በጻፉት መጽሐፍ ገጽ 463 ላይ ያሰፈሩት ነው። እስኪ ወደ ኋላ መለስ ብለን የመጨረሻዎቹን አመታት እንቃኝ ናቸው። ለደርግ የቁርጡ ቀን በመጋቢት 1980 መጣ። ሻቢያ ናደው በሚል መጠሪያ የሚታወቀውን የደርግ ሜካናይዝድ ክፍለ ጦር። ደምስሶ አፋቤት የተባለውን ቁልፍ ወታደራዊ ቦታ የያዘ። ከዚህ ቀደም ሲል የናደው ጦር አዛዥ የነበሩት ጀኔራል ታሪኩ አይኔ በጦርነቱ አመራር ላይ ከመንግስቱ ጋር ኃይለ ቃል የተሞላበት ልውውጥ ካደረጉ በኋላ ተረሽነዋል። ከአንድ ዓመት በኋላ በየካቲት 1981 የመንግስት ጦር በትግራይ ውስጥ ተመሳሳይ ሽንፈት ደረሰበት። ህወሀት የአካባቢውን ህዝብ ተንተርሶና በሻቢያ ሜካናይዝድ አጋዥ ጦር ታግዞ በምዕራብ ትግራይ የምትገኘውን ሸሬ እንደ ስላሴን ተቆጣጠረ። አርባ ሺህ ወታደር ያሰልፈው የሶስተኛው አብዮታዊ ሰራዊት ስድስት መቶ አራተኛ ኮር ሙሉ በሙሉ ተደመሰሰ። ልክ ሁለተኛው አብዮታዊ ሰራዊት ቀደም ሲል ለኤርትራ እንደተቋቋመው፣ ሦስተኛው አብዮታዊ ሰራዊት የትግራይን አመፅ ለመግታት ተብሎ በልዩ ሁኔታ የተደራጀ ጦር ነበር። የሽሬ ሽንፈትን ተከትሎ ተመሳሳይ ኪሳራ እንዳይደርስበት ይመስላል፣ ደርግ ሰራዊቱን በሙሉ ከትግራይ ክፍለ ሀገር አስወጣ። የሚገርመው ይህ ክፍለ ሀገሩን ያለ አንዳች ውጊያ ለህወሓት ያስረከበበት እርምጃ ዘመቻ ቅጣው የሚል ስም ተሰጥቶት ነበር። ከዚያ በኋላ የወያኔ ጦር መጣ እያሉ የጦር ካምፕንና ከተማ እየተዉ መፈርጠጥ የተለመደ ነገር ሆኖ የደርግን ሰራዊት የመጨረሻ ውድቀት አፋጠነው። ግንቦት 1983 ማለዳ ላይ የኢህአዲግ ሰራዊት አዲስ አበባን ተቆጣጠረ። መንግስት ብቻ ሳይሆን የፖለቲካ ስርዓት ከውሉ ሲለወጥ የተሰማው ተኩስ ጥቂት ያንገራገሩ የመንግስት ጠባቂዎች ከድል አድራጊው ጦር ጋር ያደረጉት የተኩስ ልውውጥ ብቻ ነበር። ይህንን ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በሚል ርዕስ ለንባባ በቁት የታሪክ መጽሐፍ የመጨረሻ ምዕራፍ የመጨረሻ ገጽ ላይ የሚያገኙት አንቀጽ ነው። ወደ ለንደኑ ድርድር ስንሄድ ደግሞ ሌላ አንድ ታዋቂ ፎቶግራፍ ግንቦት 1983 በመጣ ቁጥር እንዲሁ በማህበራዊ ሚዲያ ይሽከረከራል። በፎቶግራፉ ላይ ሚስተር ሄርማን ኮሆን በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ሚኒስትር፣ አቶ መለስ ዜናዊ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲ ግንባር ኢህአዴግ ሊቀመንበር፣ አቶ ሌንጮ ለታ የኦሮሞ ነጻነት ግንባር ኦነግ ምክትል ዋና ጸሐፊ፣ አቶ ኢሳያስ አፈወርቂ የህዝባዊ ግንባር ሓርነት ኤርትራ ህግሓኤ፣ ግንቦት 19 1983 የተጀመረው ታሪካዊው የለንደን ኮንፈረንስ በሚቀጥለው ቀን ሳይገባደድ ከተበተነ በኋላ የተነሳ ፎቶግራፍ። ብዙ የፖለቲካ ተንታኞች የለንደን ኮንፈረንስ ሳይጀመር የተጠናቀቀ ድራማ በማለት ጠርተውት ነበር። በእርግጥም ኮንፈረንሱ የግማሽ ቀን ዕድሜ ብቻ ነው የነበረው። በዚያ ጊዜም የተደረገው ነገር ዋና አደራዳሪው ሚስተር ሄርማን ኮሆን ተደራዳሪዎቹን በተናጠል ማነጋገራቸው ብቻ ነው። በሚቀጥለው ቀን ግን ሚስተር ሄርማን ኮሆን እረፋዱ ላይ ጋዜጣዊ ጉባኤ በመጥራት ኮንፈረንሱ መሰረዙን አስታወቁ። ኢህአዴግ በአዲስ አበባ ሕግሓኤ በአስመራ የየራሳቸውን መንግስት እንዲመሰርቱም ገለጹ። ለኮንፈረንሱ መበተን ምክንያት የሆኑት በመጨረሻው ሰዓት የኢሂድሪ ፕሬዚዳንት በመሆን የተሰየሙት ሌተና ጄኔራል ተስፋዬ ገብረ ኪዳን ናቸው። ጀነራል ተስፋዬ ለሚመሩት መንግስት ባለስልጣናት ሳያስታውቁ ሰኞ ግንቦት 19 1983 ረፋዱ ላይ ለአሜሪካ ኤምባሲ የጦር ሰራዊቱ ከቁጥጥሬ ውጭ ሆኗል፣ በአንዳንድ አካባቢዎችም ዘረፋ ተጀምሯል የሚል መረጃ ሰጡ። ለራሳቸውም የጣሊያን ኤምባሲ ገብተው ጥገኝነት ጠየቁ። በወቅቱ ወደ ኤምባሲው አብረዋቸው የገቡት ባለስልጣናት አቶ ኃይሉ ይመኑ፣ ምክትል ጠቅላይ ሚኒስትር ሻምበል ብርሃኑ ባየህ የቀድሞ ውጭ ጉዳይ ሚኒስትርና ሌተናንት ጀኔራል ሐዲስ ተድላ የኢድሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ናቸው። የአሜሪካ ኤምባሲም ከጀኔራል ተስፋዬ የሰማውን መረጃ ለንደን ለሚገኙት ሚስተር ኤርማን ከሆን አስተላለፈ። በዚህ መሰረት ሚስተር ከሆን ምሽት ላይ በኮንፈረንሱ አካሄድ ላይ ለውጥ መደረጉን አስታወቁ። አዲስ አበባ እንደ ሞቃዲሾና እንደ ሞኖሮቪያ እንዳትሆን የኢህአዲግ ጦር ወደ ከተማዋ መግባት እንዳለበትም ተናገሩ። የኢህአዲግ ሊቀመንበር የነበሩት አቶ መለስ ዜናዊም ጦራቸው አዲስ አበባ እንዲቆጣጠር ትእዛዝ ሰጡ። በመሆኑ የኢህአዲግ ጦር ከሌሊቱ ስምንት ሰዓት ጀምሮ ወደ አዲስ አበባ መግባት ጀመረ። ያንን ኦፕሬሽን የመሩት አዝማቾች ጀኔራል ጻድቃን ገብረትንሳይ፣ ጀኔራል ሀየሎም አርአያ፣ ጀኔራል አበበ ተክለ ሃይማኖትና ጀኔራል ሳሞራ ዩኑስ ናቸው። ታዲያ ግንቦት ሃያ 1983 ዓ ም የህወሀት የኢህአዲግ ሰራዊት የሄድሪ መንግስትን ዙፋን ገልብጦ የአራት ኪሎን መንበረ ስልጣኑን ከተቆጣጠረ በኋላ ከ1927 ዓ ም ጀምሮ በዘመናዊ መልክ ሲደራጅ ከርሞ የ56 ዓመት ዕድሜ የነበረው የምድር የአየርና የባህር ኃይልን ያካትተው የሀገር ሰራዊት የደርግ ሰራዊት በሚል በአሳዛኝ ሁኔታ ተበተነ። ኢትዮጵያ ለዘመናት አንጡረ ሀብቷን አፍስሳ በአገር ውስጥና በውጭ አገራት ያስተማረቻቸው ከመስመራዊ መኮንኖች እስከ ጄኔራል መኮንኖች ድረስ የያዘው ከ300ሺ በላይ ሰራዊት ያቀፈው የብዙ ክህሎትና ልምድ የነበረው ሀገራዊ ተቋም በአንድ ጀንበር ፈረሰ። ከንጉሣዊ ሥርዓት ጀምሮ እስከ ወታደራዊ መንግሥት ድረስ ሀገሩን በከፍተኛ ጀግንነት ጽናትና ዲሲፕሊን ያገለገለው የኢትዮጵያ ሠራዊት ጡረታና ሕክምና ተከልክሎ በደማለት በሞተለት አካሉን ባጎደለበት አገርና ሕዝብ ፊት ከነ ቤተሰቡ ተዋርዶ ሜዳ ላይ ተበተነ። ታዲያ ግንቦት 20 1983 ኢህአዴግ ወደ አዲስ አበባ ሲገባ ለአዲስ አበባ ነዋሪዎች ወቅቱ ከባድ ነበር። በተለይ በቤተ መንግሥት አካባቢ የተኩስ ልውውጡ ከፍተኛ ስለነበረ የዛ አካባቢ ሰፈር ነዋሪዎች ሁኔታውን በልዩ ሁኔታ ነው የሚያስታውሱት። በአዋሪ አካባቢ በወቅቱ ይኖሩ የነበሩ ሰዎች በብዛት ስለ ግንቦት ያወሩት በጥይት ቤት ስለተደረገው ዘረፋ ነበር። በጥይት ቤት በርካታ የተደራጁ ወጣቶች ገብተው ዘረፋ ሲያካሄዱ እንደነበር ነዋሪዎቹ ነግረውናል። በተለይም ስሙን መጥቀስ ያልፈለገ እድሜዎቹ በአምሳዎቹ አጋማሽ ያለ ግለሰብ በወቅቱ ነዋሪው ጥይት ቤት እየገባ የፈለገውን ያውጣ ነበር። ተኩስ እየተተኮሰ ቦምቦች እየፈነዱ በእንዲህ ያለ ቀውጢ ወቅት ጥይት ቤት ያገኘውን ቀይ ወጥ ገብቶ ሲበል አስታውሳለሁ። በጣም ይጥም እንደነበረም ሰው ሲነጋገር አስታውሳለሁ ብሎናል። ይገርመኝ የነበረው የወያኔ ወታደሮች በዛ ሰዓት ገብቶ የነበረ ሲሆን ለምን ዝም እንዳሉን ነበር። በኋላ እንደተነገረው ጥይት ቤት ፈንጂ ተጠምዷል ስለተባለ እኛ መጀመሪያ ገብተን መኖር አለመኖሩን ማረጋገጫ እንድንሆን፣ ከፈነዳም እኛኑ እንዲፈጀን፣ ካልፈነዳም አለመኖሩን ለማረጋገጥ እንደተዉን ሲወራ ነበር። ብቻ ያው ህዝቡ ያወራውም ሊሆን ይችላል ሲል በወቅቱ በ ነዋሪው ይወራ የነበረውን ነገር ነግሮናል። ምን ያልተዘረፈ አለ? ከዛ ጥይት ቤት ግማሹ ፍራሽ ይዞ ይሮጣል፣ ግማሹ አልጋ ይዞ ይሮጣል። የተለያዩ ሰዎችም የተለያየ ተለቅተለቅ ያለ ንብረትም ይዘው ወጥቷል። ጠመንጃ፣ ሽጉጥ፣ የተለያዩ ማሽኖችን። አንዲት ጎረቤቴ የጥጥ ፍራሽ ሰርቃ ስትመጣ አስታውሳለሁ። ወጣቶቹ የዘረፉትን ይዘው ሲሯሯጡ፣ አዋሬ የተደፋ ቅቤ አንድ እናት በነጠሏ ስትዝቁ አስታውሳለሁ። ከአስፋልቱ ላይ ቅቤውን እየዛቀች በነጠሏ እያረገች ወደ ቤቷ ለማስገባት ስትሞ ምክርት ይለኛል እስካሁን እየተነጋገርንበት የምንስቅበት ጉዳይ ነው። ለረዥም ዓመታት በአዋሪ ቪዲዮ ቤት ከፍቶ የሰራ አንድ ግለሰብ ዴኩን የሰረቀው ከዚሁ ከጥይት ቤት ነበር። የቻሉት ገብቶ ይሰርቃሉ፣ ያልቻሉት ደግሞ ከጥይት ቤቱ በር ላይ ሆነው የሰረቁትን ሰዎች በርካሽ ይገዙ ነበር ሲል ይኸው ግለሰብ ነግሮናል። በጣም ይገርምሃል፣ ሽጉጥ በብር ካምሳ ተሽጧል። ወያኔዎቹ በጣም እየቀረቡ ሲመጡ የተደበቅንበት ጠላ ቤት ያኔ ጠላ 75 ሳንቲም በሚሸጥበት ወቅት 15 ብር ከፍለን እንድንጠጣ ያደረጉን ነገር ሳስታውሰው በጣም እገረማለሁ። ሌላ ባንዲራውን ኢህአዲግ ሊቀይረው ነው የሚል ወሬ የሰሙ የአካባቢው ወጣቶች ፒካፕ ላይ ሆነው አረንጓዴ፣ ቢጫና ቀይ ባንዲራ ይዘው በካሳንቺስ፣ በአራት ኪሎ ባዋሪ ሲሽከረከሩ ሁለቱ መገደላቸውን አስታውሳለሁ። በቅጽል ስማቸው ዳርሜንድራና እትሽ የሚባሉ ያኔ የዜሮ ስምንት ሰፈር ልጆች ሲል ይኸው ግለሰብ ነግሮናል። በሌላ በኩል አንዳርጌ አሰፋ የተባለው በወቅቱ የአራት ኪሎ ነዋሪ አዲስ አበባ በውጥረት ውስጥ ገብታለች። ጓድ መንግስቱ ኃይለማርያም ከሀገር እንደሸሹ በዜና ማሰራጫዎች ለሕዝቡ ተዘግቧል። አዲስ አበባ የትግሉ የመጨረሻው የጦርነት ዋነኛ ማዕከል ትሆናለች ተብሎ ስለሚጠበቅ የአዲስ አበባ ሕዝብ እንደ ተቀረው የሀገሪቱ ሕዝብ በየቤቱ በየቤት እምነቱ ፈጣሪውን ነገሮችን ሰላም እንዲያደርጋቸው ይማጸናል። ከዚሁም ጎን ለጎን በተለያዩ የዜና ማሰራጫዎች የኢህአዴግ ሰራዊት እንቅስቃሴን በትኩረት ይከታተላል ምን ይፈጠር ይሆን እያለም ይጨነቃል። አራት ኪሎ የመንግስት መቀመጫ የአገሪቱ የፖለቲካ እምብርት የመጨረሻዋ የድል ችቦ መለኮሻ የአሸናፊነት ባንዲራ መስቀያ ቁልፍ ስፍራ እንደመሆኗ የመጨረሻውና የሞት ሽረት ጦርነት ሊካሄድባት ስለሚችል አራት ኪሎ በከፍተኛ ጭንቅ ውስጥ ገብታለች፣ ተሸብራለች። ለወትሮ ድምቅ ያለችው ሰፈር በጭንቀት ድባብ ውስጥ ገብታለች። የደርግ ወታደሮች የሚያመሹባቸው የግንብ መደዳ ቡና ቤቶች የሙዚቃ ድምቀታቸው ደብዝዞ ከፊት ለፊታቸው ካለው ቤተ መንግሥት የሚመጡ ወታደር ደንበኞቻቸውን አሻግረው እያዩ ናፍቀዋል። አብዛኛው የሰፈራችን ሰው አካባቢውን ለቆ ራቆ ዳለ ቦታ በየዘመዱ ሄዷል። አባቴ በሰፈራችን እጅግ የተከበረ ሰው ስለነበር ጎረቤቶቻችንና ታላላቅ እህትና ወንድሞቼ አካባቢውን ለቆ መሄድ እንዳለበት ቢነግሩትም በፍጹም ይህንን እንደማያደርግና ሞትም ከሆነ እዚሁ ሞታለው መሄድ የሚፈልግ ሂድ ብሎ በአቋሙ በመጽናቱ ከነ ሙሉ ቤተሰቦቻችን ለቀን ሳንወጣ እዛው ቀረን። ግንቦት 19 ቀን ጠዋት ጀምሮ ውጥረቱ ተባብሷል። ሁሉም ሰው ጆሮውን ሬዲዮ ላይ ተክሏል። ሁሉም ከሚሰማው የራሱን መላምት ያስቀምጣል። እንጦጦ ተራራ ላይ የኢህአዲግ ሰራዊት ቤተ መንግሥቱን በከባድ መሳሪያ ለማጥቃት ኢላማ ውስጥ እንዳስገባው ሰራዊቱ በናዝሬት በኩል አድርጎ ወደ አቃቂ እየደረሰ እንደሆነ፣ በደሴ መስመር በደብረ ብርሃን በኩል ወደ አዲስ አበባ እየተቃረበ እንደሆነ ሁሉም ከሚሰማው መረጃ ትንታኔ ይሰጣል። እኔም እዛው ከቀሩ የሰፈር ጓደኞቼ ጋር የቤተ መንግስቱን አጥር ታከን ግቢ ገብርኤል ለመሳለም በጠዋቱ አመራን። ቤተ መንግስቱ እጅግ ያስፈራል። ወታደሩ አጥሩን ይዞ በተጠንቀቅ ቆሟል። ታንኮች ከነሙሉ ትጥቃቸው በየአቅጣጫው ቆመዋል። ቤተ ክርስቲያኑ በምህላ ጸሎት ከዳር እስከ ዳር ያስተጋባል። የልጅነት መንፈሴ ይሁሉ ምህላ ጸሎትና ለቅሶ ሊመጣ ያለውን መከራ እንደሚያሳልፈው ስለነገረኝ በውስጤ የመረጋጋት ተፈጥሯል። ሌሊት ለግንቦት ሀያ አጥቢያ ከርቀት የተለያዩ መሳሪያዎች የጥይት ድምፅ መሰማት ጀመረ። እነዚያ የጥይት ድምፆች እንደተፈራው ወደ አራት ኪሎ ቀረብ ማለት ጀመሩ። ለመጀመሪያ ጊዜ በሕይወቴ የተለያዩ የከባድ መሳሪያ ድምፆች የሰማሁበት ቀን ነበር። በእውነት ሁላችንም ተረበሽን። ተባራሪ ጥይት ይመታን ይሆን? የቤታችንን ጣሪያ በስቶ ገብቶ ይመታን ይሆን? ፍርሃት ውስጣችን ሰፈነ። ምን አለ ሄደን ቢሆን እያልን አባታችንን ማማረር ጀመርን። የማያቋርጥ የጥይት ድምፅ መስማት ጀመርን። ተኩሱ እየበረታ እየበረታ ይመጣል። በተለይም ወደ አቧሬ መውረጃ ጥይት ቤት በሚባለው ካምፕ ውስጥና በአካባቢው ከፍተኛ የተኩስ ድምፅ ይሰማል። ምናልባትም በዛ አካባቢ ከሁለቱም ወገን ብዙ ወታደሮች እንዳለቁ ይነገራል። ተኩሱም መልሶ ጋብ ሲል ቀስ ብለን ወደ ቤተ መንግስት ስንመለከት በሰልፍና አልፎ አልፎም በመሯሯጥ ወደ ቤተ መንግስቱ የሚገቡ ቁምጣ የለበሱ ባለጎፈሬ አንገታቸው ላይ ሻርፕ የጠመጠሙ በወገባቸው ዙሪያ ሙሉ ዝናር የታጠቁ ውሀ የሌላት ኮዳ ያንጠለጠሉ ሴትና ወንድ ወታደሮችን ተመለከተ። አሁን ነገሮች እየተረጋጉ የመጡ ቢመስልም ከፓርላማው ፊት ለፊት በተለምዶ ጆን ትራፎቅ ተብሎ ከሚጠራው ከአሁኑ የጠቅላይ ሚኒስትሩ ጽህፈት ቤት በኩል ጥቂት የቀሩ የደርግ ወታደሮች በተደረገ የተኩስ ልውውጥ የተወሰኑት መኪና ውስጥ፣ ሌሎች ከመኪናው ሊወርዱ ሲሉ፣ የተወሰኑት በማምለጥ ላይ እያሉ በአጠቃላይ ስድስት ወታደሮች ተገድለው አስክሬናቸው ለሰዓታት በተለምዶ ስጋ መደዳ ተብሎ በሚጠራው አካባቢ ተጋድሞ ደማቸው ሲወርድ አየን። በቤተ መንግስቱ በኩል እየሄድን ባለንበት ሰዓት ቦምብ በእጁ ይዞ ከውስጥ እየሮጠ የሚወጣ የደርግ ወታደር በቤተ መንግሥቱ ዙሪያ ባሉ የኢህአዴግ ወታደሮች ከተለያየ አቅጣጫ በተተኮሰ ጥይት ከኛ በጥቂት ርቀት ሲወድቅ በዓይናችን አየን። በጣም ደነገጥን። በመሀከል እኛም ሰለባ ልንሆን እንችል ነበር። አሁን ሰዓቱ እኩሉ ቀን አልፏል። ህዝቡም ከየቤቱ ወጥቶ በየአካባቢው ይዞራል። በሰፈራችን አንድ ያልተጠበቀ ነገር ተከሰተ። ከቤተ መንግስቱ አጠገብ ያለው የቤተ መንግስት ጋራዥ ውስጥ የተወሰኑ ሰዎች ገብተው ወታደራዊ አልባስ፣ ጫማና የጦር መሳሪያ ይዘው ወጡ። በሰፈራችን ያለው የመዝናኛ ክበብ ከለስላሳ መጠጥ እስከ አረቄና ቢራ እንዳሻው ማንም ሰው እየገባ የፈለገ ከነሳጥኑ ይዞ ወጣ። እዛው መጠጣት የሚፈልግ ይጠጣ ጀመር። ላም ሲበዘ ብዝ ጭራውን ያዝ እንደሚባለው ከታላቅ ወንድሜ ጋር ከመዝናኛ ክበቡ የወጣ ለስላሳ እስኪበቃን እዛው አካባቢ እንደጠጣን አስታውሳለሁ። አይልጅነት ሆኖም ከቅርብ ርቀት በትዕግስት ሁኔታውን ሲያዩ የነበሩ ለአካባቢው አዲስ የሆኑ ጥቂት ወታደሮች ትዕግስታቸው ከቁጥጥር ውጭ ሲሆንባቸው ወደ ሰማይ በጆሮ ግንዳችን ላይ አከታትለው ሲተኩሱ ሁሉም የያዘውን ጥሎ ወደየቤቱ ሲፈረጥጥ ትዝ ይለኛል። ሆኖም የተዘረፉትን ጥቂት የጦር መሳሪያዎች፣ የደርግ ወታደራዊ አልባስና ጫማ እንዲሁም በየመንገዱ የተጣሉትን የአረቄ የቢራና የለስላሳ ሳጥኖች ህብረተሰቡ በአካባቢው ላሉ ወታደሮች ሲያስረክብ በማየቴ እስካሁን ለጥቂት ሰዓትም ቢሆን መንግስት አልባ የነበረችን ሀገር ህዝቡ እንዴት እንዳስቀጠላት ይገርመኛል። ከዛ በመቀጠል የኢህአዴግ የተሟላ ሰራዊት በሰልፍ ወደ አራት ኪሎ ቤተ መንግሥት በታንክና በሌሎች ከባድ መሳሪያዎች በመታጀብ ደርሷል። እየመሸ ሲመጣ በወቅቱ በጣም ተርቦ የነበሩትን ወታደሮች ወደ የአካባቢያችን እየመጡ እናቶቻችን እንጀራ ጋግረው ትኩሱን በጨው ሲሰጧቸው እኛም አብረናቸው የበላን እንዳመሸን አስታውሳለሁ። ዕለቱም እንደ ጠበቅነው ሳይሆን በእግዚአብሔር ቸርነት ቀለል አለ። ሕይወትም እንደ ቀድሞ ሆነች።